ሰላም ጤና ይስትልን የአሻም ተከታታዮች እንደምናላችሁ። ለዛሬ ለተሰኞ ሰኔ 16 ቀን 2017 ዓ.ም ያዝንላችሁ የአሻም የምሽት ዜናዎቻችን የሚያልፉበት ሰዓት ላይ ደርሰናል። እኔ የዕለቱ ተረኛ አሳላፊ ሙሐመድ ንጉስ አብዱ አብሬያችሁ ቆይታ አደርጋለሁ። በቅድሚያም ርዕሰ ጉዳዮቹን በማስተዋወቅ እንጀምራለን። ጠቅላይ ሚኒስትር አብይ አህመድ ከህዝብና የግል ሚዲያዎች ከተወጣጡ ባለሙያዎች ጋር ተወያዩ። ኢትዮጵያ የተገበረችው የመሰብ አገልግሎት በሀገሪቱ ያለውን የመንግሥት አስተዳደር ማሻሻሉን ኮሚሽኑ ገለጸ። ነዳጅ በማደያ ውስጥ አስቀምጦ የለም በሚሉ ነጋዴዎች ላይ እስከ 500ሺህ ብር የሚደርስ የገንዘብ ቅጣት እንደሚያስከትል ተጠቆመ። ከውጭ የተባበሩት መንግስታት የጸጥታው ምክር ቤት አሜሪካ ኢራን ላይ የፈጸመችውን ጥቃት ተከትሎ አስቸኳይ የተኩስ አቁም እንዲደረግ ጠየቀ። ተመልካቾቻችን ቀደም ሲል ያስተዋወቅናችሁ ርዕሰ ጉዳዮችን ጨምሮ የቢዝነስና የስፖርት ዜናዎቻችን ሰዓታቸው ጠብቀው ወደ እናንተ የሚደርሱ ይሆናል። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ከህዝብና የግል ሚዲያዎች ከተወጣጡ ባለሙያዎች ጋር ተወያዩ። ጠቅላይ ሚኒስትር አብይ አህመድ ከህዝብና የግል ሚዲያዎች ከተወጣጡ ባለሙያዎች ጋር በዛሬው ዕለት ተወያይተዋል። አሻም ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት እንደተመለከተችው ከባለድርሻ አካላት ጋር የሚደረጉ ውይይቶች የመጨረሻ መጨረሻ የሆነው ውይይት ዛሬ ከህዝብና የግል ሚዲያዎች ከተወጣጡ ባለሙያዎች ጋር ተካሂዶ በኢንዱስትሪው ያሉ ልዩ ጉዳዮችና ተግዳሮቶችን ዳስሷል ብለዋል። ሚዲያ በኢትዮጵያ የልማት ስራዎች ውስጥ ህዝብን በማሳወቅ ውይይትን በማዳበርና ብሔራዊ የእድገት እርምጃን በመደገፍ ቁልፍ ሚና አላቸው ሲሉም ገልጸዋል። ጠቅላይ ሚኒስትሩ በመልእክታቸው የጤና ባለሙያው ያቀረበው ጥያቄ በውስጡ ጋዎን ለብሶ የፖለቲካ ዓላማውን ማሳካት የሚፈልግ አካል ጭምር የያዘ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ አክለውም በመንግስት ሆስፒታል የሚገኙ የሕክምና መሳሪያዎች በተደጋጋሚ ለመበላሸታቸው ህመምተኛው ምክንያት ሊሆን አይችልም ሲሉ አንዳንድ የህክምና ባለሙያዎችን ወቅሰዋል። ጠቅላይ ሚኒስትር አብይ አህመድ ይህንን ያሉት በትላንትናው እለት ከጤና ባለሙያዎች ጋር ባደረጉት ውይይት ላይ ሲሆን በዘርፉ በርካታ መሻሻሎች መኖራቸውን በማንሳት መንግስት ባለፉት ስድስት ዓመታት የነበረውን 219 ሺ የህክምና ባለሙያ ቁጥር ከእጥፍ በላይ ማሳደጉን አንስተዋል። አዲስ እንግዳ ከአንድ ሰዓት ከሰላሳ በላይ በፈጀና ጠቅላይ ሚኒስትር አብይ አህመድ ከጤና ባለሙያዎች ጋር ባደረጉት ቆይታ በርከት ያሉ ጥያቄዎች ከህክምና ባለሙያው የተነሱ ሲሆን በዚህ መድረክ ባለፉት ስድስት ዓመታት በጤናው ዘርፍ በርካታ ስራዎች መሰራታቸውንና ይህንንም ማስተዋል እንደሚገባ ጠቅላይ ሚኒስትር ተናግረው ከባለሙያዎቹ ለተነሱላቸው ጥያቄዎች ምላሽ ሰጥተዋል። በመድረኩ የጤና ተቋማት ደረጃቸውን የጠበቁ ሆነው እንዲገነቡ የህክምና ባለሙያው ለተለያዩ በሽታዎች ያለው ተጋላጭ ተጨናጭነት ታይቶ በቂ የሆነ ራስን የመጠበቂያ መሳሪያዎችና ክትባቶች እንዲሰጡ የሚሉ ከዘርፉ መሰረተ ልማት፣ የኢኮኖሚ ብሎም ፖሊሲና መሰል ተያዥ ጥያቄዎች የተነሱ ሲሆን በፌዴራል ደረጃ ያሉ የህክምና መገልገያ ቁሳቁሶች ሁኔታን በተመለከተ የሚከተለው ተጠይቋል። ከመድኃኒትና የህክምና ግብዓቶች አቅርቦት ጋር በተያያዘ አካባቢያዊ የሆነ የበሽታ ስርጭትንና ፍላጎትን ያማከለ ፍትሐዊ የመድኃኒትና የህክምና ግብዓቶች ክፍፍል ሊኖር ይገባል ብለን እናምናለን። በክልልና በፌዴራል ደረጃ የህክምና መገልገያ ቁሳቁሶች የጥገናና እድሳት ማዕከል ቢገነባ ጥሩ ነው። በመንግስት ባለፉት ጥቂት አመታት በርካታ ቁጥር ያላቸው የህክምና ተቋማት ገንብተናል ያሉት ጠቅላይ ሚኒስትሩ በእነዚህ አመታት ተሰርተዋል ያሏቸውን ስራዎች ዘርዝረዋል። በመንግስት ሆስፒታል የምንገዛቸው ማሽኖች በየ15 ቀኑ ይበላሻሉ። ሽቦ ይቆረጣል፣ ይሰበራል። ታቁታላችሁ ለምን ሰው በመንግስት ሆስፒታል ከሚታከም የግል ሴክተር ለመላክ ሲባል እዚህ ያለው ይበላሻል። መቼም ያን እያበላሸ ያለው ታማሚውን እንደማትኝ ተስፋ አረጋለሁ። ለሴክተሩ በጣም ባዕድ እና ሩቅ አርጋችሁ ባትወስዱ ጥሩ ነው። ባለፉት ጥቂት ዓመታት በድምሩ ከ6000 በላይ አዳዲስ ጤና ጣቢያ፣ ጤና ኬላዎች፣ ሆስፒታሎች ተገንብተዋል፣ ታድሰዋል፣ ተስፋፍተዋል። በኢትዮጵያ የሚመረተው መድኃኒትን በከፍተኛ ሁኔታ መጨመሩ ነው የሚናገሩት። የሀገር ውስጥ ምርት 8 ፐርሰንት ብቻ ነበር፣ አሁን 41 ፐርሰንት ደርሷል። ከ25 ያላነሱ የመድኃኒትና የሕክምና መርጃ መሳሪያ የሚያመርቱ ኢንዱስትሪዎች ኢትዮጵያ ውስጥ ተቋቁመዋል። አሁንም ብዙ ኢንቫይት እያደረግን ነው። የኮሮና ጊዜ ኦክሲጅን ዋናው ችግር ነበር። ሶስት ተቋም ብቻ ነበር ኦክሲጂን የሚያመርተው አሁን 58 ገደማ ተቋማት ኦክሲጂን ያመርታሉ ከሶስት 58 ከደረስን፣ በሚቀጥለው ደግሞ 150፣ 200 ብንደርስ እንዴት ችግሩ እየቀለለ እንደሚሄድ አስቡት። በኢትዮጵያ ከ6 ዓመታት በፊት የነበረው የሕክምና ባለሙያ ቁጥር 219 ሺ ገደማ ነበር ያሉት ጠቅላይ ሚኒስተሩ ይህም በነዚህ ዓመታት ከእጥፍ በላይ በማደግ ከ500 ሺ በላይ መሆኑን አንስተው ይህ ስራ ሌላ ስድስት ዓመት ሲጨመርበት በከፍተኛ ሁኔታ ሊያደግ እንደሚችል ማሰብ ይቻላል ብለዋል። ጠቅላይ ሚኒስተሩ አጠቃላይ በዘርፉ የተሰራው ስራ ቢያንስ ከፍላጎታችሁ 5 በመቶ ለመ መለስ ሙከራ አድርጓል የሚል እምነት ሊትይዙ ይገባል ብለዋል። የጤና ባለሙያው የስራ ሰዓት ቋሚ ያለመሆኑን ተከትሎ ምቹ የትራንስፖርት አገልግሎት ሊመቻችለት ይገባል ሲሉ ጥያቄ ያነሱት የጤና ባለሙያዎቹ ከዚህ ቀደም በተደጋጋሚ ሲነሳ የቆየውን የደሞዝ እና ጥቅማ ጥቅም ብሎ የመኖሪያ ቤት ጥያቄ በዚህ መድረክ ላይ ተነስቷል። ለጤና ባለሙያው እየተከፈለ ያለው ደሞዝ ወቅቱን ያላገናዘበ እና የጤና ባለሙያው ያሳለፈውን ረጅምና አድካሚ የትምህርት አመታትን እንዲሁም እየሰራ ያለውን አስጨናቂ ከባድና ከፍተኛ ጥንቃቄ የሚሻ ሙያ መሆኑን ከግንዛቤ አላስገባ ነው። የመኖሪያ ቤት ችግር የጤና ባለሙያው ትልቁ ፍርሃት ነው። ጠቅላይ ሚኒስትሩ ለሀገር ዋጋ መክፈል ይገባል ሲሉም ነው ለዚህ ምላሽ የሰጡት። እንደዛ አይነት ማገልገል እፈልጋለሁ የሚል ቅንነት ያለው ሐኪም ምናምን ከደሞዙ በላይ ፕሪፈር የሚያደርገው ሰው ማዳን ሊሆን ይችላል በትውል ኮምፒት ከአምስት አስር ዓመት በኋላ አይቀጥልም እኮ ነገር፣ ፕራይቬት ሴክተር ይስፋፋል፣ ሽሚያ ይፈጠራል ማለት ነው። መንግስት ቤት እሰጣለሁ መኪና እንደዚህ ያደርጋለሁ እያለ ይሻማል ከገበያው እንጂ ሰሙኤል፣ የሚከፈል ክፍያ እያለ ማንም ሰው አይሰራለትም። እዛ እስክንደርስ ድረስ መከራ የምትከፍሉ ሰዎች አላችሁ፣ ክፈሉ። የእናንተ ስራ ማድረስ ነው። ኢትዮጵያ ባለችበት ሁኔታ የእኔና የእናንተ ስራ በመከራ ማሸጋገር ነው። የጤና መድህን አዋጅ ወጥቷል። እሱም ሰራተኞች እዛ ውስጥ አካቷል። ጥያቄው ተነስተዋል፣ ግን መልስ የተሰጠው ጉዳይ ስለሆነ በሕግ ፕራክቲስ ላይ ችግራል ተብሏል። እሱ ይጀመራል። በኢትዮጵያ እየተሰሩ ያሉ የልማት ስራዎችን ተዘዋውረን ለማየት ሞክረናል፣ ያሉት የህክምና ባለሙያዎቹ፣ በዚህም ጠቅላይ ሚኒስተሩ እንደሚሉት ኢትዮጵያ ተስፋላት ለመጪው ትውልድ ምቹ ሆና እንደምትሸጋገር ማሳያ ሆኖናል ሲሉ አድንቀዋል። ለዘርፉ የሚመደበው በጀት ከጊዜ ወደ ጊዜ እየተሻለ መምጣቱን እናውቃለን፣ ያሉት ባለሙያዎቹ፣ ይሁን እንጂ ካለው የዋጋ ንረት አንጻር የተመጣጠነ አይደለም በሚል ከጤና ባለሙያው ለተነሳው ጥያቄ ተከታዩን ምላሽ ሰጥተዋል። ለጤና ሴክተር የሚመደበው በጀት ከጊዜ ወደ ጊዜ እየተሻሻለ እንደመጣ እንረዳለን። ነገር ግን እየተሻሻለ የመጣው ይሄ የጤና በጀት አሁን ካለው የገበያ ኢንፍሌሽን የመድኃኒትና የህክምና መሳሪያዎችን ለመግዛት ከሱ ጋር ትንሽ የተጣጣማ አይደለምና ከጥቂት ዓመታት በፊት በቀጥታ ለጤና ሚኒስቴር ተብሎ የሚፈሰው ሀብት ሰባ ቢሊየን ብር ገደማ ነበር። አሁን ወደ መቶ ሰላሳ ቢሊዮን ብር ገደማ ይፈሳል። ይሄ በዩኒቨርሲቲ በህንፃ ግንባታ የሚሄደውን አያካትትም። በቂ ነው ወይ ይሄ ሀብት ካላችሁ፣ በጣም በቂ አይደለም። ንጽጽራችሁ ትክክል አይደለም። የትኛውም ጎረቤት ሀገር ለህክምና ኢትዮጵያ የምታወጣውን አያወጣም። ይህ ኤንጂኦ እና የፕራይቬት ሴክተር የሚያደርገውን ህክምና ምታችሁ ከመንግስት ጋር እንዴት ተወዳደራላችሁ? በፖሊሲ ደረጃ በዘርፉ የሚወጡ ህግና ደንቦች በየጊዜው እንዲሻሻሉ በተነሳው ጥያቄ መሰረት ምላሽ የሰጡት ጠቅላይ ሚኒስትሩ በዚህ ዙሪያ በሰጡት ምላሽ ሰላሳ አመታት የቆየው የጤና ሴክተር ፖሊሲ ከልሰናል ሲሉ፣ የኮሪደር ልማቱን ጨምሮ ሌሎች የሚሰሩ መሰረተ ልማቶች ከጤና ጉዳይ ጋር ተነጥለው መታየት እንደሌለባቸው አክለው አብራርተዋል። ንጹህ እንሆን፣ ንጹህ አካባቢ እንፍጠር፣ ሰው ፊዚካሊ አክቲቭ ይሁን ማለት ቀጥታ ከመከላከል ጋር ከጤና ጋር ከኢንዱረንስ ጋር የሚገናኝ ጉዳይ ነው። የጤና ፖሊሲ ሪቫይዝ ካደረግን በኋላ የጤና ሰርቪስና ቁጥጥር አዋጅም ቀይረናል። የመድኃኒት ፈንድ አዋጅ አሻሽልናል። የጤና ስታንዳርዶች ሚኒመም 18 ገደማ ስታንዳርድ አሻሽለናል። አቀፍ ውስጥ ማሻሻያ ይደረግለት የሚል እምነትና ፍላጎት አለ ማለት ነው። ሙሉ አይደለም ከተባለ ደግሞ በጋራ መፈተሽ ነው። ችግር የለውም። ግን ጤናን እናንተ ባሰባችሁ ትልቅ ዝቅ አርጎ የሚያስብ ከሪፎርሙ የሚያስቀር እሳቤ ግን መንግስት የለውም። ጠቅላይ ሚኒስትሩ የጤና ባለሙያው ለሚያነሳው ጥያቄ ትክክለኛ መንገድ መጠቀም ሲገባ ባልተገባ መንገድ የተሄደበት ከጤናው ባለሙያው ይልቅ የፖለቲካ ኪሳራ የገጠማቸው አካላት በመግባታቸውና ጋውን ለብሰው ጋውንን ለፖለቲካ ዓላማ የሚጠቀሙ ሰዎች ስላሉ ነው ሲሉ ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ከሰሞኑ በሀገሪቱ የሚገኙና በተለያዩ ዘርፍ የተሰማሩ ዜጎች ጋር ውይይት እያደረጉ ሲሆን እስካሁንም ከፖለቲካ ፓርቲ አባላት፣ ከንግድ ዘርፍ ማህበረሰብ ክፍሎች ሰዎች ብሎም ከጥበብ ሰዎች ጋር ውይይት አድርገዋል። ኢትዮጵያ የተገበረችው የሞሶብ አገልግሎት በሀገሪቱ ያለውን የመንግስት አስተዳደር ማሻሻሉን ኮሚሽኑ ገለጸ። ይህ የተባለው በአፍሪካ ህብረት ሲካሄድ በነበረውና ዛሬ በተጠናቀቀው አስረኛው የአፍሪካ የመንግስት አገልግሎት አስተዳደር ጉባኤ መሆኑን አሻም አረጋግጣለች። ጉባኤው የሲቪል ሰርቪስ ተቋማትን ቅልጥፍናና ጽናትን በማሳደግ በታሪክ አጋጣሚ የተፈጠሩ የአገልግሎት አሰጣጥ ክፍተቶችን መሙላት በሚል መሪ ሀሳብ ከሰኔ 14 እስከ 16 ቀን 2017 ድረስ ነበር ሲካሄድ የነበረው። እንደ ሪፖርተራችን መስከረም አዲሱ ዘገባ በጉባኤው ኢትዮጵያ ተሞክሮዋን ያቀረበች ሲሆን በዚህም በሀገሪቱ ተግባራዊ በተደረገው የመሶብ የአንድ ማዕከል አገልግሎት ዜጎችና መንግስት መሀል መቀራረብ መፍጠሩንም በመድረኩ ተመላክቷል። የአንድ መሶብ አገልግሎቱ በ23 ተቋማት ተግባራዊ መደረጉ የተገለጸ ሲሆን በቀጣይ መስከረም ወር በሁሉም የሀገሪቱ ክፍሎች ተግባራዊ እንደሚደረግም ተገልጿል። በአፍሪካ ሀገራት ያለው የመንግስት አስተዳደር ስርዓት በርካታ ችግሮች ያሉበት መሆኑ በመድረኩ የተገለጸ ሲሆን እነዚህን ችግሮች ለመፍታት በትኩረት ሊሰራ እንደሚገባ አሻም ሰምታለች። ከሰኔ 14 እስከ ሰኔ 16 ሲካሄድ በነበረው በዚሁ ጉባኤ የተለያዩ የአፍሪካ ሀገራት ተወካዮችና የዓለም አቀፍ ተቋማት መሪዎች የተገኙ ሲሆን በዛሬ ዕለትም መጠናቀቅ ችሏል። ነዳጅ በማደያ ውስጥ አስቀምጦ የለም በሚሉ ነጋዴዎች ላይ እስከ 500 ሺህ ብር የሚደርስ የገንዘብ ቅጣት እንደሚያስከትል ተጠቆመ። የንግድና ቀጣናዊ ትስስር ሚኒስቴር ነዳጅ እያለ ዋጋ ይጨምራል በሚል እሳቤ የለም በሚሉ ማደያዎች ላይ እርምጃ እንደሚወስድ ገልጿል። ሚኒስቴሩ በመግለጫው አክሎም ነዳጅ ላይ የሚጨመር ዋጋ እንደሌለም አስገንዝቧል። ፍራውል ኃይሉ ተጨማሪ አላት። ከቅርብ ጊዜ ወዲህ የወሮ መጨረሻ ላይ ይደረጋል ተብሎ የሚጠበቀው የነዳጅ ዋጋ ማሻሻያን ተከትሎ መዲናዋን አዲስ አበባ ጨምሮ በኢትዮጵያ የተለያዩ ከተሞች የሚገኙ የነዳጅ ማደያዎች ላይ ረጃጅም ሰልፎችን ጨምሮ ነዳጅ የለም የሚሉ ጽሁፎችን መመልከት የተለመደ የሆነ መጥቷል። በተለይ መንግስት ከ2014 ዓ ም ጀምሮ ያደረገውን የማክሮ ኢኮኖሚ ማሻሻያ ተከትሎ ነዳጅን ጨምሮ የተለያዩ ምርቶችና መሰረታዊ ሸቀጦች ላይ ድጎማ ሲያደርጉ መቆየቱም ይታወሳል። በነዳጅ ግብይት ዘርፍ ላይ የሚታየውን ከፍተኛ የሆነ ሰልፍ መንስኤና በመንግስት በኩል የተወሰዱ ሪፎርሞችን በተመለከተ የንግድና ቀጠናዊ ትስስር ሚኒስተር ካሳሁን ጎፌ በትላንትናው ዕለት መግለጫ ሰጥተዋል። በዚህም በየወሩ መንግስት ለነዳጅ ተጠቃሚዎች የሚያደርገውን ድጎማ ወደ አስር ቢሊዮን ብር የሚጠጋ መሆኑን ያነሱት ሚኒስተሩ ይህንንም ከዓለም የነዳጅ ዋጋ ግብይት ጋር ለማመጣጠን የተለያዩ ስራዎች ሲሰሩ መቆየታቸውን በመግለጫው አንስተዋል። በዚህም በየወሩ መንግስት ለነዳጅ ተጠቃሚዎች የሚያደ ተደርገው ድጎማ ወደ አስር ቢሊዮን ብር የሚጠጋ መሆኑን ያነሱት ሚኒስተሩ ይህንንም የነዳጅ ዋጋ ከዓለም ዋጋ ጋር ለማመጣጠን የተለያዩ ስራዎች ሲሰሩ መቆየታቸውን በመግለጫው አንስተዋል። ይህም ነዳጅን ከዓለም ገበያ ጋር ለማመጣጠን በሚደረገው የማስተካከያ ሂደት ግንቦት ወር ላይ ማብቃቱና ከዚህ በኋላ በየወሩ የሚደረግ የዋጋ ጭማሪ አለመኖሩን ካሳውን ተናግረዋል። በዚህም በዓለም የነዳጅ ግብይት መሰረት የሚወሰን መሆኑን አጽንኦት ሰጥተው ተናግረዋል። አክለው አንዳንድ ነጋዴዎች ህገ ወጥ የሆነ ትርፍን ለማትረፍ በሚል ናፍጣና ቤንዚንን በመደበቅ ኪሳራ ላይ እየደረሱ ይገኛሉም ብለዋል። ሰው ተብሎ እኔ የሚሰጠት መግለጫ ከንግዱ ማህበረሰቡ ጋር ስንወያይ በቅርቡ እናስተካክለን ያለ በቅርቡ ግንቦታ የሰባት አስተካክለ ወጥተናል። ከዚህ በኋላ በየወሩ መጨረሻ የሚደረግ የዋጋ ጭማሪ አይኖርም። የዓለም ዋጋ ከጨመረ ይጨምራል። የዓለም ዋጋ ከነሰ ይቀንሳል። ለምሳሌ ያክል ለምሳሌ ያህል ቤንዚን ከአለም ዋጋ ካጣጣምን በኋላ የዓለም ዋጋ ሲቀንስ ቀንሰን ብዙ ነጋዴዎች ወይም ኩባንያዎች በእጃቸው ያለው ቤንዚን ምርት ለኪሳራ ዳርጓቸዋል። አሁንም የዓለም ዋጋ ቢቀንስና ብንቀንስ በእጃቸው የያዙትና አለአግባብ እናተርፋ ላይ የሚሉት ጉዳይ ተጨማሪ ኪሳራ የሚያመጣ ሁኔታ ሆኗል ማለት ነው። ላይ አያይዘውም በመዲናዋ ነጭ ናፍጣና ቤንዚል እጥረት አለመኖሩ በተደረገው ፍተሻ ማረጋገጥ መቻሉን ጠቅሰው በዚህም ነጭ ናፍጣ ሁለት ነጥብ ሶስት ሚሊየን ሊትር ቤንዚል ሶስት ሚሊየን ሊትር መኖሩን ማረጋገጣቸውን ሚኒስተሩ ካሳሁን ጎፌ በመግለጫቸው ገልጸዋል። ይህ በአቋራጭ ለመክበር ብቻ ሳይሆን የራስ ያልሆነ ገንዘብን የመሰብሰብ አካሄድ በመሆኑ ሚኒስቴር መስሪያ ቤቱ የተለያዩ እርምጃዎችን መውሰዱንም ገልጿል። በዚህም በመዲናዋ የሚገኙ ሁለት ማደያዎች ሙሉ በሙሉ በመዝጋት ሰራተኞችን ተጠያቂ መደረጉና ነዳጅ እያለ ያለ አግባብ መደበቅ ከ300 ሺህ ብር እስከ 500 ሺህ ብር የሚያስቀጣ መሆኑን ጠቅሰው በዚህም ተጠያቂ እንደሚደረጉም ተናግረዋል። ይሄ በአቋራጭ ለመክበር ብቻ ሳይሆን የራሱ ያልሆነውን ገንዘብ ለመጋበስ የሚደረግ ሩጫ በመሆኑ ትናንት በማህበራዊ ሚዲያ ገጻችን እንደገለጽ ነው። ዛሬ ጠዋት ሰፋፊ እርምጃዎች ተወስደዋል። ሁለት ማደያዎች ሙሉ ለሙሉ ከግብይት ስርዓት እንዲወጡ እና እንዲታሸጉ፣ ስርዓት ካዮቻቸው የቁጥጥር ስራ ውለው እንዲጣራባቸው። በነዳጅ ግብይት አዋጅ 1393 2017 መሰረት ደግሞ ነዳጅ ምርትን ያለ አግባብ የመያዝ ሆርድ የማድረግ እያለ የለም ማለት ዲስፔንሰር እየሰራ አይሰራም በማለት ትራንስፖርት በማስተጓጎል እና ምርት ወደታለመለት ቦታ እንዳይደርስ የማድረግ ወንጀሎች በቅጣት ከፍተኛ ቅጣት የሚጣልባቸው ከትንንሽ የንግድ አዋጅ ቅጣቶች ተነስቶ እስከ ትልቅ በገንዘብ ከ300 ሺህ እስከ 500 ሺህ ብር የገንዘብ ቅጣት የሚያስቀጣ የማደያ ባለቤቱን ከሁለት እስከ ሶስት ዓመት በጽኑ እስራት የሚያስቀጣ ወንጀል በመሆኑ በዚህ ወንጀል እያጣራን በሁሉ ማደያዎች ላይ አምስት ቡድን ልከን በዛሬው ጊዜ እያጣሩ ነው ያሉት። እስካሁን ባለው ሁኔታ በአንቢስ ያለው ኖክና መርካቶ ያለው አበሻ ማደያዎች ሙሉ ለሙሉ ታሽገው ስራኪዎቻቸው ታስረው ቁጥጥር የተደረገ ነው ያለው ሚኒስትሩ በመግለጫቸው የነዳጅ ዋጋ የዓለም ገበያ መሰረት ባደረገ መልኩ የዓለም ዋጋ ከጨመረ የሚጨምር ከቀነሰ ደግሞ የሚቀንስ እንጂ በየወሩ የሚደረግ ጭማሪ የሚሆን የዋጋ መቀነስ እንደሌለ መናገራቸውን አሻም በመግለጫቸው መገንዘብ ችላለች። ለመናው የቦት የትራንስፖርተር ባለቤቶችና ይህን ማኔጅ የሚያደርጉ አካላት ፈጻሚውም ጭምር ነው የሚጠይቅበት በአዋጁ ይህንን ጉዳይ በአዲስ አበባ ጀምረናል፣ በክልሎች መጠናክረን የምንቀጥል መሆኑ ታውቆ፣ ምንም አይነት የነዳጅ አቅርቦት ችግር የለም። ምንም የሚጨመር ዋጋ የለም። ይሄ ማለት እንዲያዝልኝ የሚፈልገው ነገር የዓለም ዋጋ ከጨመረ ይጨምራል፣ የዓለም ዋጋ ቀንሳ ይቀንሳል። ይሄ ደግሞ በየወሩ እንደ ባለፈው ሳይሆን ለውጥ ባለባቸው ጊዜያት ብቻ ወደፊት ታይቶ የሚደረግ እንጂ አሁን ላይ የተረጋጋ ነዳጅ ግብይት ሊኖረን ሲገባ ባሉባልተና በወሬ በሀሜት ነዳጅን እያለ የለም እያሉ በትራንስፖርት መንገድ ላይ እያለም ጭምር ዛሬ መድረስ ያለበትን መንገድ ላይ እንዲቆይ በማድረግ የማይገባቸውን ጥቅም ለመሰብሰብ የሚያካብቱ አካላት በተረት እንደሚባለው አልጠግብ ባይ ሲተፋ ያድራል እንደሚባለው እንደሚሆን በደንብ ማስገንዘብ ፈልጋለሁ። ሚኒስቴር መስሪያ ቤታችን፣ የነዳጅና ኤነርጂ ባለስልጣን፣ የነዳጅ አቅራቢ ድርጅቱ፣ የአዲስ አበባ ከተማ ንግድ ቢሮ ከጸጥታ ተቋማት ጋር በቅርበት እየሰራን ያለ ነው። ማታም ስንሰራ ነው የቆየ ነው። ብዙ ለማሳሰብ ብዙ አዌር ለማድረግ ሙከራ ተደርጓል። ከዚህ በኋላ የእርምጃ ጊዜ ነው የሚሆነው። እርምጃ ስትወሰድ አይታይም ላይ ይባለው ስም ጠቅሰን እየገለጽን ያለነው በአሁኑ ሰዓት ከሰዓት በኋላ ያለውን ደግሞ በተመሳሳይ ለሚዲያ አካላት ተጨማሪ መረጃዎች በባለስልጣኑና በሚኒስቴር መስሪያ ቤቱ አማካኝነት የሚሰጥ ይሆናል። መንግስት ከጥቅል ድጎማ ቢወጣም ነዳጅ ለገበያው የሚተወው ሁኔታ አለመኖሩን አንስተው በግብይት ስርዓቱ ያለ አግባብ ለመበልጸግ የሚሰሩ ነጋዴዎች ላይ ቁጥጥር በማድረግ እርምጃዎችን በመውሰድ ህግ የማስከበር ሂደቶቹ ተጠናክረው እንደሚቀጥሉም ተናግረዋል። ኤክሳይዝ ታክስም ኖሮበት ነው ዋጋው እንትን ያደረገው ማለት ነው አንዳንድ አካላት የኛ ዋጋ ከጎረቤት ሀገራት ጋር መቀነሱን እንደ ምክንያት የሚጠቅሱ አሉ። የእኛ ዋጋ ከጎረቤት ሀገራት የሚቀንስበት የምናመጣበት ሀገር ልዩነት ወይም ስንገዛ ዋጋ ልዩነት ኖሮ አይደለም ነዳጅን በጥንቃቄ ስለምንመራና የትርፍ ዕዳግ የሚባለው ለማዳያም ለትራንስፖርተርም ለኩባንያም በጣም በመንግስት ቁጥጥር ስር ያለ በመሆኑ ነው። ለገበያ ቢተው ኖሮ እንደ ኬንያ ሁሉ መቶ ስልሳ አምስት መቶ ሰባ ብር መሆን ይችላል። በእኛ ብር ደረጃ ማለት ነው። ይህንን መንግስት በጥንቃቄ መጀመሪያው ጀምሮ የመራው ጉዳይ ነው። አሁንም ከጥቅል ድጎማ ወተናል ብለን ነዳጅን የሚያክል በጣም ቤዚክና እና ስትራቴጂክ ኮሞዲቲ ለገበያተን ገበያውን አናስርብም የሚታየው ነው። የእኛ የንግዱ ማህበረሰብ ዲሲፕሊን የራሱ ያልሆነ ጉዳይ ላይ መንጠላጠል በተገኘው አጋጣሚ ሁሉ ያስከብረኛል የሚለውን ሁሉ አጠማራጮች የሚጠቀም ግብረገብነትና ገብነት ጋር የሚጎለው በመሆኑ በዚህ ገብይ ስርዓት ውስጥ መላው ንብረተሰብ እና ሸማቹ ንብረተሰብ ጥለን የማንወጣ ጉዳይ በመሆኑ ሚኒስቴር መስሪያ ቤታችን በአዋጅ 1313 2017 በተሰጠው ስልጣን መሰረት ከባለስልጣኑ ጋር ሆኖ የማረጋጋት ገበያውን ቁጥጥር እርምጃ የመውሰድ ስራ ይሰራል። ከኛ ቁጥጥር ውጭ የሚሆን ጉዳይ አይደለም። እስካሁንም ጭምር በገበያ ይመራ የሚል አይነት የላላ ቁጥጥር ነው ይሄ የወለደው። አሁን ለሲሪየስ እርምጃዎች መስራት ጀምረናል። ይህ ተጠናክሮ የሚቀጥል ይሆናል ማለት ነው። የአዲስ አበባ ንግድ ቢሮ በከተማዋ በሚገኙ ሁሉም ማዳያዎች በቀን ሶስት ጊዜ በዲፕስቲክ የነዳጅ አቅርቦት እንዲከታተሉና ና ነዳጅ ያላቸውን ከሌላቸው በመለየት ለሕብረተሰቡ በተለያዩ የመገናኛ ዘዴዎች የማሳወቅ ስራ እንዲሰሩ በማድረግ ጥብቅ የክትትልና የቁጥጥር ስራ በመስራት ላይ እንደሚገኝም አስታውቋል። በመሆኑም ማዳያዎች በነዳጅ ኮንትሮባንድ ግብይት ላይ እንዳይሳተፉ ነዳጅ ከመደበቅና እያለ የለም ከማለት ራሳቸው ቸውን እንዲቆጥቡ አሳስቦ ይህን ማሳሰቢያ ወደ ጎን በመተው በህገ ወጥ ተግባር ላይ ተሳትፈው የሚገኙ ነጋዴዎች ላይ ጥብቅ አስተዳደራዊና ህጋዊ እርምጃዎችም እንደሚወስድ አስጠንቅቋል። ለ2018 ዓ.ምት በቀረበው የፌዴራል መንግስት ረቂቅ በጀት ላይ ይፋዊ የውይይት መድረክ ተካሄደ። ለ2018 ዓመተ ምህረት በቀረበው የፌዴራል መንግስት ረቂቅ በጀት ላይ ይፋዊ የውይይት መድረክ በሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ አዘጋጅነት መካሄዱ ምክር ቤቱ አስታውቋል። የቋሚ ኮሚቴው ሰብሳቢ ደሳለኝ ወዳጄ የቀረበው 1.93 ትሪሊዮን ብር በጀት ትልቅ መሆኑን ገልጸው በጀትን ለታለመለት ዓላማ በቁጠባ መጠቀም እንደሚያስፈልግ በውይይት መድረኩ ላይ መግለጻቸው አሻም ከምክር ቤቱ ያገኘችው መረጃ ይጠቁማል። ከአጠቃላይ ሀገራዊ ኢኮኖሚያዊ የተገለጸው የአንድ በመቶ የበጀት ጉድለት በፊት ከነበረው አንጻር ጥሩ ለውጥ ያለው መሆኑን ጠቁመዋል። የቋሚ ኮሚቴው ምክትል ሰብሳቢ አብርሃም አለማየሁ በበኩላቸው በጀቱ የመንግስት የልማት እቅዶችን ሊያሳካ በሚችል ደረጃ በተለያየ መልኩ የሚነሱ የልማትና የኑሮ ውድነት ጥያቄዎችን ሊፈታ በሚችል መልኩ መዘጋጀቱን በቋሚ ኮሚቴው እንደሚታይ ይገልጸዋል። በገንዘብ ሚኒስቴር ሚኒስትር ዴታ እዮብ ተካልኝ ለተነሱ አስተያየትና ጥያቄዎች ምላሽ በሰጡበት ወቅት የበጀቱ ትኩረት በተረጋጋ ማክሮ ኢኮኖሚ ውስጥ ዘላቂ የሆነ ልማት ለማስቀጠልና የፊዚካልና የገንዘብ ፖሊሲው ተናቦ እንዲሄድ ለማድረግ መሆኑን ገልጸዋል። በጀቱ መንግስት የተረጋጋ ኢኮኖሚ እንዲኖር ለማድረግ ያለው ቁርጠኝነት የሚያሳይ መሆኑንም ጠቁመዋል። ከትምህርት ዘርፉ ተጠባቂውን ውጤት ለማምጣት ሰላምን ማረጋገጥ ይገባል ተባለ። የሰላም እጦት ተግዳሮት ቢሆንባቸውም ለስኬት መብቃታቸውን የመቀሌ ዩኒቨርሲቲ ተመራቂ ተማሪዎች ለአሻም ገልጸዋል። ብርሃን ሸቴ ሰላም ለአንድ ሀገር ፖለቲካዊ ኢኮኖሚያዊና ማህበራዊ መረጋጋት የሚጫወተው ሚና ከፍተኛ መሆኑ የሚታወቅ ነው። በተለይ ደግሞ የትምህርት ዘርፉ የሚጠበቅበትን ግብ ለማሳካት ሰላም ወሳኝ መሆኑ ተገልጿል። አስተያየታቸውን ለአሻም የሰጡ የመቀለ ዩኒቨርሲቲ ተማሪዎች የሰላም እጦት ተግዳሮት ቢሆንባቸውም ለስኬት መብቃታቸውን ተናግረዋል። የተቆራረጠ የምትማረውን ትምህርት ኮንሲስተንሲ ስለማይኖረው ችግር አለበት ግን ሁሉም አልፎ ወደዚህ ደርሰናል። መቀሌ በጣም ፍቅር ከተማ ነው። ለመኖርም ይሁን ለሁሉም ነገር የተመቸነ። ብዙ ሰዎች ከኛ ጋር የነበሩ አቋርጠዋል፣ በጣም አፊክት አድርገዋል። ግን እንደዛም ሆኖ ለዚህ ቀን ደርሰናል። በቂ የሆነ የትምህርት ግብአት አቅርቦት አለመኖር ትምህርታቸውን በሚከታተሉበት ወቅት ሌላኛው ተግዳሮት እንደነበር ገልጸዋል። በእርግጥ የተለያዩ ቻለንጆች ነበሩ፣ እዛ ምንማር ብዙ ፈተናዎች አልፈናልና ደግሞ እዚህ ማቴሪያልም ወድመዋል፣ መዋል ብዙ ላብሮሪ ገብተህን ታጠና መጽሐፍ ብዙ አይኖሩምና ግን በስተ መጨረሻው ያው ቴክኖሎጂም ታግዘን ኢንተርኔትም ስላለ እነሱ አልፈን በዛ ታግዘ አስተማሪዎቹ ደሞ አለይ ተቀን ስለ አስተማሩን ቱቶሪያልም አለ፣ ከኖርማል ክላስ ውጭ ብዙ አስተምረውና ለዛ በጣም አሪፍ ደስ የሚል ነበር። ግን ብዙ ቻለንጆች ነበሩ፣ በቃ በአጠቃላይ እንደ ተማሪ ሆኖ የሚገጥመው ያው በዛ ያለፈ ነው ያውቀውና፣ እና ደስ የሚል ነበር። በጣም ደስ ይላል። መጀመሪያ በጣም ከባድ ነበር። ከዛ ሁሉ ስሜት ቶሎ ብለን አላገገምንም። ከዛ ሁሉ ስሜት አሁን እዚህ በመድረሳችን ግን በጣም ደስ ብሎኛል። ያው እንደሚታወቀው ማንም ተመራቂ ተማሪ በጣም በጉጉት የሚጠብቀውን ቀን ስለሆነ በጣም ደስ የሚል ቀን ነው ያ እኛ ደግሞ በጦርነቱ ምክንያት ለሶስት ዓመት ተቋርጦ ነበረ። ግን ከሶስት ዓመታት በኋላ ነው የተመረቀው። ሶስት ወይም ከስምንት ወይም ሰባት ዓመት አካባቢ ነው የተመረቀ ነው። እና በጣም ነው ደስ የሚለው። ይህን ቀን እየጠበቅ ነበር። በጣም ነው የሚያስደስተውም በጣም ተማሪዎቹ መስተጓጎል ገጥሞት የነበረው ትምህርታቸውን አጠናቀው በመመረቃቸው ደስተኛ መሆናቸውን ለአሻም ተናግረዋል። በቀጣይም ማህበራዊ ግዴታቸውን ለመወጣት ዝግጁ መሆናቸውን አብራርተዋል። የምረቃው ሂደት እንዳያችሁች በጣም አሪፍ ነበር፣ ደስ የሚል ድባብ ነበርና እና በጣም ደስ ብሎናል። ያው ሁላቸው እንደምታውቀው እንደምናውቀው የሶስት ሁለት አመት በሲቪል ዋር ነበርና እዛ ደግሞ ብዙ ቻለንጅ ነበሩ። ለምሳሌ በአንድ ዓመት ሰውስና ከዛ ሰሚስተር የምንማር ነበርና ያው በጣም ብዙ ቻለንጆች ነበሩ። ግን እነዚህ ቻሌንጆች ሳልፈን እንግዲህ ለዚህ በቅተን እግዚአብሔር ይመስገን። መቀለ ዩኒቨርሲቲ የሰላም ተምሳሌ ነው፣ ሁላችን እንደምናውቀው በጣም የሚገርም ዩኒቨርሲቲ ነው። ህዝቡም ደም፣ አካባቢው በጣም ደስ የሚል ህዝብ ነውና ያው ከዚህ በኋላ የሚመጡ ተማሪዎችም መቀለ ዩኒቨርሲቲ እንደእናታቸው አይታችሁ የሚገርም ዩኒቨርሲቲ ነውና መጥታችሁ እዚህ እንደትማሩ እና ሌል መስ መልክ ያስተላልፋሉ። የዛሬ ቀን በጣም ልዩ ነው ለእኔ እስፔሻል ደግሞ ከዛ ሁሉ ነገሮች ወጥተን ያን ሁሉ መከራና ስንት ነገር አሳልፈን ለዚህ በመብቃታችን በጣም ደስ ብሎኛል እና ለሁሉም የመቀሌ ዩኒቨርስቲ ተመራቂ እንኳን ደስ አላችሁ ማለት እፈልጋለሁ። ተማሪዎቹ ይህን ያሉት የመቀሌ ዩኒቨርሲቲ ሰኔ 14 ቀን 2017 ዓ ም በ31ኛ ዙር ተማሪዎች ምረቃ ስነ ስርዓቱን ባካሄዱበት ወቅት ነው። ዩኒቨርስቲው በመደበኛና ና በተከታታይ የትምህርት መርሃ ግብር ያስተማራቸውን 2385 ተማሪዎችን አስመርቋል። ተመልካቾቻችን ለዕለቱ ያዝንላችሁ ዜናዎቻችን ከመቋጨታችን በፊት በድጋሜ ርዕሰ ጉዳዮችን እናስታውሳችሁ። ጠቅላይ ሚኒስትር አብይ አህመድ ከህዝብና የግል ሚዲያዎች ከተወጣጡ ባለሙያዎች ጋር ተወያዩ። ኢትዮጵያ የተገበረችው የመሶብ አገልግሎት በሀገሪቱ ያለውን የመንግስት አስተዳደር ማሻሻሉን ኮሚሽኑ ገለጸ። ነዳጅ በማደያ ውስጥ አስቀምጦ የለም በሚሉ ነጋዴዎች ላይ እስከ 500 ሺህ ብር የሚደርስ የገንዘብ ቅጣት እንደሚያስከትል ተጠቆመ። ከውጭ የተባበሩት መንግስታት የጸጥታው ምክር ቤት አሜሪካ ኢራን ላይ የፈጸመችውን ጥቃት ተከትሎ አስቸኳይ የተኩስ አቁም እንዲደረግ ጠየቀ። ተመልካቾቻችን ለዛሬ ለተሰኞ ሰኔ 16 ቀን 2017 ዓ.ም ያዝንላችሁ የአሻም የምሽት ዜናዎቻችን በዚሁ ተቋጭተዋል። እኔ ለቱተርኛ ሳላፊ ሙሐመድ ንጉስ አብዱ አብራችሁ ቆይታ አድርጌ ነበር ከቀሪ ፕሮግራሞቻችን ጋር ደግሞ መልካም ቆይታ እንዲሆንላችሁ እመኛለሁ በዚሁ አጋጣሚ ተመልካቾቻችን ከዚህ ቀደም ያመለጧችሁ ፕሮግራሞቻችን ወቅታዊ ዝግጅቶቻችን እንዲሁም ደግሞ ዜናዎቻችን በዩቲዩብ በቲክቶክ በቴሌግራምና በፌስቡክ ቻናሎቻችን መከታተል እንደምትችሉ በዚሁ አጋጣሚ ለመጠቆም እንወዳለን አሻም ለሁላችን